በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ደግነቱ፣ ፍቅሩ፣ ምሕረቱ የሚያኖረን የሚያኖራችሁ ከሰማያት የወረደ ከመቤታችን የተወለደ በደላችንን ለመክፈል መስቀል ላይ የተሰቀለ እና በደላቸው የተከፈለላቸው የዳኑ ሕዝቦች ያደረገን ሀብተ ወልድ ስመ ክርስትና ተሰጥቶን እግዚአብሔር ልጆች ተብለን እንድንጠራ አብ እንደዚህ ያለው ፍቅር የሰጠን ሁላችሁን እንደምንቆያችሁ ሁሉን የሚችል ጌታና አምላክ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋ በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች ድሆችን መርዳት መንፈሳዊ ስራችን ነው። እኛ እግዚአብሔርን ቃል ምንማር ብዙ ዕዳ የተቀበልን ብዙ የሰማን ብዙ እንድንሰራ ደግሞ እዳ አለብን። የጌታን ቸርነት የምሕረቱን ብዛት ያየን ሰዎች፣ ቸርነት የበዛልን ሰዎች ለሌሎች ሰዎች የመድረስ ግዴታ አለብን አሁን በዚህ በአጋፔ ቤተሰብ የምናግዛቸው ባልና ሚስት እናት አባት ስትሮክ ላይ የወደቁ ቤተሰቦች ናቸው እነዚህ ሰዎች ታክመውም ደግሞ የሚመገቡት የሚቋቋሙበትን ነገር አድርገንላቸው ለመደገፍ ነው እየሰራን ያለ ነው ይህንን አብረን እንድንሰራ የምትወዱ በ0911 1438 ስልኬ ላይ ዋትሳፕ ቴሌግራም ቫይበር ላይ ያለው መልታ ኑሩልኝ እግዚአብሔር እናንተን ቤታቸውን ሁሉ ይባርክ ማቴዎስ ወንጌል ምዕራፍ አንድ ቁጥር ሁለት በፊታችሁ ወዳለችው መንደር ሂዱ። በዚያም ጊዜ የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁም አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጋል በሉ አለ ይላል። እንግዲህ ይህንን የወንጌል ቃል በሆሳና ወንጌል ክፍል ሆሳና ስናከብር የምናነበው የምንሰማው የሚሰበክን የነበረ ክፍል ነው። ዛሬ ግን መንፈስ ቅዱስ እንድንማርበት ወዶ ነው የሰጠን። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ቢታኒያ አካባቢ ሄደዎች መንደር ብዙ ትንሽ ኑሮ የሚኖሩ ሰዎች የሚሰበሰቡባት መንደር በዛ አካባቢ ነበር እና እዛው አጠገብ ደግሞ ቤተ ፋጌ የምትባል ትንሽ መንደር አለች። እዛ አንድ ስራ ሊሰራ ነው ጌታ ሆሳና የውሳናን መዝሙር ሊዘመርለት የመሲህነቱን መዝሙር ምስጋና ሊቀበል ነውና በአህያ ውርንጫ ጀርባ ላይ መቀመጥ ነበረበት። ማንም ያልተቀመጠበት ጭነት ያልተጫነች አህያ ነበረች። ፈተው እንዲያመጡለት ወደ መንደር ላካቸው ይላል። እንግዲህ ይሄ አገልጋዮች የምንላከው ወደ መንደሮችም ወደ ከተሞችም ወደ ገጠሮችም ሁሉም ቦታ ሰው ወዳለበት እንድንላክ የተላክን መሆናችንን ያሳያል። እግዚአብሔር ይመስገን። ዛሬ በዲጂታል ሚዲያ ብዙ ሰዎች ጋር መድረስ እንችላለን። ጠንክረን ብንሰራ በጣም ብዙ ሰዎች ጋር መድረስ እንችላለን። እግዚአብሔር የሚፈልጋቸው በጎች አሉት። በየመንደሩ በሕይወት እያሉ ቆመው እየተራመዱ የሞቱ በጣም ብዙ በጎች አሉት። መንፈሳቸው የደከመባቸው ብዙ ልጆች አሉት። እግዚአብሔር ተስፋ የሚያሳያቸው ያጡ፣ የሕይወትን መንገድ የሚመራቸው ያጡ በጨለማ መንገድ የሚመላለሱ ልበ ቅን ሰዎች በጣም ብዙ አሉት። ጌታ አህያ ትሁት አገልጋይ ነች፣ ጌታዋን የማትረግጥ ጎንበስ ብላ የምትጫን እንዳላት የምትኖር ነች እና ሰዎች ሲቀየሩ ልባቸው ሲቀየር ለክርስቶስ እንዳላቸው የሚኖሩ ትሁታን ይሆናሉ። ኃይለኛ የሚባሉ እኛ ክፉ የምንላቸው፣ አመንዘራ የምንላቸው፣ ቀራጭ የምንላቸው ሰዎች እንዴት ተለውጠው በወንጌል ስራ ውስጥ ትልቅ ብርሃን እንደነበሩ አይተናል። ቀራጩ ዘኬዎስ ለድሃ ግማሽ ለመስጠት የበደለውን አራት ጥፍ ለመመለስ የሚያስችል ጠንካራ ውሳኔ መወሰን ችሏል። ጌታው ሲቀመጥ በትከሻው በልቡ ላይ ሕይወቱ ተቀየረ። ከሮማ ወታደሮች ጋር የምትሄደዋ ሴት ሽቷን አፍስሳ ሰብራ ለጌታ ብቻ ሆና እድሜ ዘመኗን ሁሉ በቸርነቱ ቅዱስ ስራ እያሰ እያገለገለች እየሰራች የኖረች ቅድስት አነስት ለመሆን በቅታለች። እና አህዮች ሰው የሚንቃቸው ናቸው። የስድብም ስም ነው። አህያ ከተባለ ሰው ሰው የማይገባው እንደማለት ነው። አህያ ግን ይገባዋል። እንደ አህያ የሚገባው የለም። አህያ የጌታውን ድምፅ ያውቃል፣ የጌታውን ቤት ያውቃል። አይቃወምም፣ ሲጭኑት አይቃወምም። በቀንዱ አያበረታታም፣ አይዋጋም። በኮቴው አይረግጥም። የሚቃወሙትን አደጋ የሚጠሉበትን ካዘር በስተቀር ጌቶችን፣ ቤተሰቦችን አይነካማየ እና ለክርስቶስ ለማደር ትሁታን የሆነ ልብ ያላቸው ሰዎች ጸባይ ነው ይሄ። ስለዚህ አህያ ተብሎ መሰደብ የሚባል ነገር የለም። የማይገባው የሚባል አህያ የለም። የማይገባው ቢሆን ኖሮ አህያ ጌታውን ጥሎ ይሄድ ነበር፣ እንደ ሜዳ አህያ ጫካ ያድር ነበር። እና አለም እንደምትለን አደለም አደለንም እኛ። እና ሰዎች አህያ ደደብ የሚሏችሁ ሰዎች፣ የሚሰርቧችሁ ሰዎች፣ በዚህ ስድብ የምትናደዱ ሰዎች የዋሃችሁ አትሆኑ እንኳን አህዮች አሏችሁ። እሷ ናት እኮ ጌታዋን ተሸክማ ኢየሩሳሌምን ያንጫጫችሁ። ማን ያውቃል ክብሩን ተሸክማችሁ ወጥታችሁ ለብዙዎች መናገሪያ ትሆኑ ይሆናል። ማን ያውቃል ተቀድሳችሁ እንደ ኳክብ ታብርታችሁ ታሪክ ትሆኑ ይሆናል። በቤተሰቦቻችሁ ዘንድ፣ በናቋችሁ ዘንድ፣ ባላከበሯችሁ ዘንድ፣ በተፉባችሁ ዘንድ ደግሞ በወደዷችሁም ዘንድ የክብር ምልክት ትሆኑ ይሆናል። አህዮች ብዙ አሉ፣ በየስፈሩ ታስረው ያሉ የሚያሳዝኑ። ደግሞ እነዚህ አህዮች የታሰሩ ናቸው። እስረኞች አህዮች ናቸው፣ ብዙ ሰዎች እስረኛ ናቸው። ብዙ ሰዎች ግማሾቹ መጠጥ፣ ግማሾቹ ሱስ፣ አደንዛዥ እጽ ጥፍንቅ አድርጎ ይዟቸዋል፣ ታስረዋል። ቀኑ ሲነጋ እንኳን የማያውቁ አሉ። ያለ ጫት አይኔ አይከፈትም ማለኛ። እንዲድሮ ወዳጅ በትምህርት ቤት ውስጥ ጓደኛ የነበረ ሰባተኛ ስምንተኛ ክፍል አብሮ የተማረ በጠይቀው ሄጄ ክፍለ ሀገር ሌላ ሰው ሆኗል። ሌላ ሰው ላዩ ላይ ሳር የበቀለበት ነው የሚመስለው። በጣም ራሱን ጥሏል። ምን ሆንክ ክስለው፣ ጫት ካልቃምኩ አይኖች አይገለጡም፣ ቀኑም አይነጋልኝም። ከባድ ስርዓት። ካልጠጡ የማይመሽላቸው በአንድ ሴት የማይረጉ በአንድ ወንድ የማይረጉ ከባድ ስርዓት። ምላሳቸው ያልተጋራ ያልታሰረ እንደ ልባቸው የሚናገሩ ሰውን የሚያስቀይሙ ከሰው ጋር ሲፋጁ የሚኖሩ ብዙ ጠላት ያፈሩ ከባድ ስርዓት። ቂመኞች ልባቸው የያዘውን ነገር የማይለቅ ነክሰው የሚይዙ በእውነት እንደ ባህር ጊንጥ ንክስ አድርገው ሲመቻቸው ነድፈው የሚጥሉ ልቦች አለን፣ ብዙ ሰዎች አለን። እስራት ይባላል። እስራት የመፍራት በእግዚአብሔር ሰላም ያለማመን፣ በእግዚአብሔር መድኃኒትነት፣ ትድግና፣ በረከት አለማመን እነጠቃለሁ ብሎ ተባርኮ እየኖረ እንጠቃል ብሎ መፍራት በረከትህን ከማመስገን ይልቅ ነገ ይወሰድብኝ ይሆን እያሉ እየሰጉ በስጋት ላይ ስጋት ብኖር የፍርሃት እስራት ያሰረው ብዙ ሕዝብ አለ። ድንቁርና ያሰረው ብዙ ሕዝብ አለ። አለማወቅ ስለ ሰማይ ምንም እውቀት የለው። ስለ ምትር ምንም እውቀት የለው። ማወቅ የማይፈልግ በድንቁርና እስራት ውስጥ የተቀመጠ ብዙ ብዙ አህዮች አሉት። ጌታ ኢየሱስ ክርስቶስ ዘረኝነት ጠፍንግ አድርጎ ያሰረው አብሮ መኖር ስሜት ማይሰጥም፣ በትናንትናው ቁስል ዛሬም የሚብሰለሰል በትውልዶች በደል በቀልን የሚያስብ ክርስቲያን ቢባልም ከመስቀሉ በላይ ዘሮ የሚበልጥበት የዘረኝነት እስራት ያሰረው ብዙ ህዝብ አለ። በቢታንያ ቢታንያ ቤተክርስቲያንን ትመስላለች። ብዙ ድሆች የተሰበሰቡባት የመንፈስ ድሆች፣ የስነ ምግባር የሞራል ድሆች፣ ቅድስና ድሆች፣ የገንዘብ ድሆች፣ የተግባቦት ድሆች የተሰበሰቡባት ጌታችን ግን እነዚህ ሰዎች ሁሉ ይፈልጋል። ሁሉን ይፈልጋል። ኑ አምጡና ፍታችሁ አምጡልኝ ይለን አምጡልኝ እኔ ይቀመጥባችኋለሁ። ነገስታት ምርጡን ጥበበኛውን መርጠ ነው ወደ ቤተ መንግስት የሚጠሩት። ናቡከደነ ጾር እስራኤልን በፈረሰና በማረከ ጊዜ ከምርከኞች መካከል ጥበብ ያላቸውን ዳንኤልን አዛርያን፣ አናንያን፣ ሚሳኤልን መረጣ ይላል። ምርጦቹን፣ መልከ መልካሞቹን ወጣቶችን፣ በጥበብ የሚመለከቱ የሚያስቡትን መረጣ ለራሱ። ይሄኛው ንጉስ ግን፣ የሰማዩ ንጉስ ግን፣ አዳኛችን ኢየሱስ ክርስቶስ ግን ምናምንቴዎችን ምረጥ ምንም የማይጠበቁትን ምስኪኖች ምረጥ። ይሄ በጣም ድንቅ ነገር ነው። እግዚአብሔር በጣም ድንቅ ነገር ስለዚህ ነገር ቀደም ብሎ በሕይወቱ አሳዳጅ የነበረው ሳውል በኋላም ጳውሎስ እሱ የተደነቀበትንና ክብር የሚሰጠውን ዋጋ የሚሰጠውን ነገር ለቆሮንቶስ ክርስቲያኖች አበክሮ አስረግጦ ይነግራቸዋል እንዲያስተውሉት። አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 26 ወንድሞች ሆይ፣ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱን ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴና የተናቀውን ነገር ያልሆነውን ነገር መረጠ። ስለዚህም ታስረን የለን ሰዎች ተጠተናል። ወደ ክርስቶስ ጫት ላይ ያለን፣ ሽሻ ላይ ያለን፣ ዝሙት አልጋ ላይ ያለን፣ ቂም ይዘን ያለን፣ ቁጣ ያለብን፣ እንዴት ያለብን፣ ከሰው ጋር መግባባት ያቃተን፣ ኑ ወደ ክርስቶስ። ንሳግቡ ቅዱስ ቃል ስሙ። ቃሉ ይቀይራል፣ ቃሉ ይለውጣል። ቃሉ ወንበዴውን ቅዱስ ያደርጋል፣ አስቸጋሪውን አደብ ያስገዛል። ትምህርቱ መንፈሱ ይገዛል። ሰውን በሰው ልክ ያስቀምጣል። ትክክለኛው መንፈሳዊ መልኩ ውስጥ መልሶ ያስቀምጠዋል። ይስተካከላል። ከችግር ይወጣል። ከስራት ይፈታል። የምስጋና ምክንያት ይሆናል ያ ሰው። እነዚህ አህዮች ተፈተው መጥተው ጌታን ከተሸከሙ በኋላ ምንድን የተደረገላቸው? ኢየሩሳሌም ሁሉ ጨርቋን አነጠፈችላቸው እልል እያሉ በቀጤማና በዘንባባ መካከል ተራመዱ። ከተሸከሙት ጌታ የተነሳ የታሰሩ ነበሩ፣ አሁን ግን ክብር ተሸክመው በከተማው መካከል አለፉ። በጣም ብዙ ወጣቶችና ጎልማሶች የታሰሩ የነበሩ ጌታችን ኢየሱስ ክርስቶስ ያያቸው ያገኛቸው፣ የቀደሳቸው ንሳቸው የተቀበላቸው፣ መመለሳቸውን ያከበረላቸው ተቀድሰው በከተማው መካከል በክብር ነጭ ለብሰው አልፈዋል። ታሪካቸው ተቀይሮ አልፈዋል። ወይ፣ እግዚአብሔር ተብሏል። እነሱን እያዩ እግዚአብሔር ጭነት ተደንቋል። በነሱ የሚሰራና የሚችል አምላክ፣ ምሕረቱ ለዘላለም የሆነ አምላክ፣ ማዳን የሚችል አምላክ አለና የእኛ አምላክ፣ የእኛ ጌታ፣ የእኛ ወዳጅ የታሰር ነውን እኛ ወደ እሱ ይጠራናል። ተስፋ መቁረጥ አይደለም መፍትሄው ታስር ያለው አለቀ አለም መፍትሄ መታሰር የዓለም መጨረሻ አይደለም። በተለያዩ ልማዶች መታሰር የሰው ልጅ የዕድሜ ፍጻሜ አይደለም። ሰው እንኳን ከስራት ከመቃብር ከሞት እንኳን መግነስ ተፈቶለት ተነስቶ መጥቷል። ዮሐንስ ወንጌል ምዕራፍ 11 አንብቡ። መግነስ ተፈቶለት አልአዛር የተባለ ጎልማሳ እየተራመደ ከመቃብር ወጥቷል። ክርስቶስ ያገኘው ሰው የማይለወጥ የለም ማይቀየር ማይቀደስ የለም። ደግሞ ኑ ካለ መብቱን ከሰጠ፣ መምጣት ያስፈልጋል። በጎ እድል ነው። ለእድላችን እጃችን መዘርጋት አለብን። እግዚአብሔር ልጆች ይህን ቅዱስና በጎ እድል መጠቀም አለብን። እንዳትረሱ። እግዚአብሔር ባርከን የሰማነውን በልባችን ጻፍልን ቸርነቱ ብዙ የሆነ የአባቶቻችን አምላክ ቸርነት የእናታችን ቤታችን በረከት የመላ ጠበቅ አብሮን ይሁን መንፈስ ቅዱስ ቤታችን መብርሃን ይሙላ ደጉ ጌታችን ኢየሱስ ክርስቶስ እጁ ዘርግቶ ይባርካችሁ ስለ ልጆቹ የተናገርነው ማሳሰቢያ አትርሱ ላይክና ኮሜንት ማድረግም እንዲሁ አትርሱ እግዚአብሔር ቅኖችን ሁሉ ይባርክ ዘራችሁ የተባረከ ይሁን ከቄስ አሸናፊ ጋር ማርያም ነኝ ሰላም